ዳኛ አስታወሳቸኋቸው የዩሮፓ ሊግ ፍጻሜ ጨዋታን እንዲመሩ ተመርጠዋል። በማንችስተር ዩናይትድ እና በቶተናም መካከል የሚደረገውን የዩሮፓ ሊግ የፍጻሜ ጨዋታ እኚህ ዳኛ እንዲመሩት ተመርጠዋል። እንግዲህ እኚህ ዳኛ ፌሊክስ ዘዋየር ናቸው። የፍጻሜውን ጨዋታ እኚህ ጀርመናዊ ዳኛ የሚመሩት ይሆናል ማለት ነው። ዳኛው ባለፈው ሳምንት እንግዲህ አስታወሳቸዋቸው ወይ ብዬ የጠየቅኳቸው ያለ ምክንያት አይደለም። አርሰናል ከፔዥ ጋር በፓርክ ዴፕሬንስ የነበረውን ጨዋታ መምራታቸው አይዘነጋም። ታዲያ ዋና ዳኛው ፌሊክስ ዝዋየር ከዚህ በፊት በጨዋታ ማጭበርበር ወይም ደግሞ ይሄ ማች ፊክሲንግ የምንለውን ከዚህ በፊት ተግብረው ተከሰው ነበረ። ለስድስት ወራት ያህልም ከዳኝነት ታግደው ነበረ። ዳኛው በወቅቱ ሶስት መቶ ዩሮ ያህል ጉቦ መቀበላቸውንም አምነው ነበረ። ታዲያ ግን ከዛ በኋላ ደግሞ እንዲሁ ጸባያቸው ተስተካክሎ በጀርመን ውስጥ አሉ ከሚባሉ እና በጥሩ ሁኔታ ዳኝነትን ይከውናሉ ከሚባሉ ዳኞች መሃል አንዱ ናቸው ማለት ነው እና ጁድ ቤሊንግሃምም ከዚህ በፊት ያው በዶርትመንድ ቤት ውስጥ እያለ እንዲሁ አጭበርባሪ ናቸው ብሎ መናገሩን ባለፈው ሳምንት እንዲሁ በሰራሁት ቪዲዮ ላይ ነግሬያችሁ ነበር። ለማንኛውም ግን ፌሊክስ ዘዋይር በዳኝነት ስራቸው እንዲሁ መጀመሪያ አካባቢ ላይ የተፈጠረው ሁነት ሳያግዳቸው አሁን ላይ በጀርመን ካሉ ጥሩ ዳኞች መሃል አንዱ እንደመሆናቸው የፍጻሜ ጨዋታውንም እንዲሁ በጥሩ ሁኔታ ይመራሉ ብዬ ነው የማስበው። በባለፈው ሳምንት ጨዋታም ላይ የተመለከትነው ያንኑ ስለነበር ማለት ነው እና እናንተ ስለሳቸው ምን አይነት ሀሳቦችን ትሰጣላችሁ ወይም ምን ይሰማችኋል? ኮሜንት ሴክሽን ላይ ሀሳባችሁን ማስፈር ትችላላችሁ። ላይክ ሼር ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ መቻል